ጉድ ነው ታምሩ እንደቀጠለ ነው። በጣም ያሳዝናል። በዚህ ደረጃ እንደዚህ መወቃቀስ እና አጓጉል ነገር መነጋገር አግባብ አይመስለኝም። ነገር ግን ዛሬም ሀይሚን ያልተረዳችኋት ሰዎች ልትኖሩ ትችላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። ከስድብ ነጻ የሆነ ኮመንት አስቀምጡ። ነገሩ እንደፈለጋችሁ ሁኑ፣ ቤቱ የኒ ነው። ነገር ግን ለሀቅ ቁሙ ውዶቼ። አንድ የማታውቁት ነገር አለ። ምንድን ነው በሉ በቅድሚያ ልንገራችሁ። ሀይሚ እዚህ ደረጃ ለምን ደረሰች? ለምን ስጦታ ልትመልስ ቻለች? ከምን አንጣር ነው ብላችሁ የተወዛገባችሁ ሰዎች ወይንም ያልሰማችሁ ሰዎች ልትኖሩ ትችላላችሁ። እኔ ግን በጆሮዬ የሰማሁትን ነገር ድንገራችሁ። የብሩኬ ወዳጅ ነኝ የሚሉ የብሩኬን ፎቶ የተሸከሙ ሰዎች ምን አደረጉ መሰላችሁ? በሀይሚ ላይ ማለት ነው። ጌታ እግዚአብሔር ምስክሬ፣ እኔ ቦይ ሳለ ላመጣ እችላለሁ። ዝም ብዬ አይደለም የማዋራው፣ ዝም ብዬም አውርቼ አላቅም፣ በውሸት ማለት ነው። ለሀይሚ አንቺ ብሩኬ ብዙ ነገር አድርጎልሻል፣ ወርቅ ገዝቶልሻል፣ ስልክ ገዝቶልሻል፣ ይሄን ሁሉ መልሺ፣ አንቺ ልቅምቅም ብለው ሰደቧት። እኔ የምሬን ነው የምነግራችሁ። እና በዚህ የተነሳ ሃይሚን አጨናነቋት። አንድ ጊዜ ብቻ አይደለም ደጋግመው ደጋግመው ሰድበውም ደግሞ ዝም አላሉም። ላይብ ላይ ምን እንዳደረጉ ታውቃላችሁ? ለእሷ ሜንሽን በሷን በሚያውቁ ጓደኞቿ ላኩ። ከዛም አልፎ ደግሞ ዛሬ ትናማታ ላይ ምን አሉ? ሀይሚን እናስገድላታለን አሲድ እናስደፋባታለን። ብሩኬ ብዙ ነገር አድርጎላታል። ያደረገላትንም ነገር ትመልስ፣ ወርቁንም ትመልስ፣ ስልኩንም ትመልስ፣ ልብስም ሁሉንም ጠቃላይ የእሱ የሆኑ ነገሮችን ስትመልስ የእሱን ገንዘብ ጨርሳ በልታለች፣ አጠቃላይ መመለስ አለባት ብለው በአንድ ላይ ተሰብስበው ስሟን ምሽክ አድርገው በቃ ልጅቷን አጨናነቋት። እግዚአብሔር በሚያውቀው ማለት ነው። ይቺ ልጅ ጥፋቷ ምንድን ነው? እስቲ እንደ ሰውኛ ፍረዱ። በእናንተ ላይ ይሄ ነገር ቢፈጠር ምን ታደርጋላችሁ? ስጦታ ትመልሳላችሁ ወይስ አትመልሱም? ይላችሁ ነገሩ ከአቅሙ በላይ ከሆነ በግድ አምጣ ማለት ያ ሰው እኮ ወዶ ፈእዶ ነው የሰጠኝ። ገንዘቡ ነው አይደለ? አምጪ ከተባልኩኝ እመልሳለሁኝ። ለምን የሱ ገንዘብ ነው ሰጥቶኛል። ቢሰጠኝም ደግሞ አይ ሳላምንበት ነው የሰጠሁሽ ልትመል ልትመልሽልኝ ይገባል ካለኝ አንስቼ ነው የምሰጠው። ካልተጠቀምኩበት ምግብ ካልሆነ ካልበለሁትኝ፣ መቼስ እቃ ከሆነ እመልሳለሁኝ። እኔ አይኔን አላሽም ሲጀመርም አላሰቡበትም። ሳያስቡበት ሳያምኑበት ነው ያንን ነገር ያደረጉት ማለት ነው። እና በዚህ ተነሳሽነት ሀይሚ መለሰች ማለት ነው። እኔ በአግባቡ መልሳለሁኝ። ምናልባት ዛሬ መመለሷ እሷ ለቡሩኬ ክብር እንደሌላት እና ለቡሩኬ ቦታ እንደሌላት ምናምን አርጋችሁ ያሰባችሁት ነገር ሊኖር ይችላል። እኔ ደግሞ ቅድም ላይ ትክታክ ዞር ዞር ስል ማለት ነው አንዷ ስትሳደብ ብሩኬን ሰማዋትኝ። ወርቅ የት ነው የገዛላት? እና ለምንድን ነው እሱ የሚያሰድባት? ለሀይሚ ምንም ነገር አድርጎላት አያቅም፣ ዝም ብሎ ነው የሚያሰድባት ምናምን እያለኝ፣ እንደዚ ትክታክ ላይ ስታወራ ሰምቼ መጥቼ ልነግራችሁ ፈለግኩኝና እጭ፣ ያልተጣራ ነገርዬ እኔ አላዋራም ብዬ ዝም አልኩኝ። አፌን ዘገሁኝ። ከዛ ደግሞ እኔ አላውቅም ነበረ ወርቅ መቼ እንዴት ምናምን እያልኩኝ ውዶቼ፣ እኔ እረሳለሁ፣ አላስታውስም። እና ለካ ለልደቷ ጊዜ የተሰጠ ጊፍት ወርቅ ነሯል። ያንን ነበረ መልሽ የተባለችው። እና ሀይምዬ እንደ አንድ ግለሰብ ጥፋተኛ አይደለችም። መልሽ ለአንቺ አይጠቅምሽም፣ ንብረታችን ነው፣ ሰተንሽ ነበረ አሁን ደግሞ እንድትመልሽልን እንፈልጋለን ካሉ ግድ ካለ ካልሸጠችው በስተቀር መመለስ ግዴታዋ ነው። አለቀ። ምናልባት እናንተ አሁን ሰድባችኋት ሊሆን ይችላል። አንቺ ለቡሩኬ ክብር የለሽም ብላችኋል ሊሆን ይችላል። ምንም ጥፋት የለባትም፣ ተቡሩኬ ስለተጣላይ ብቻ ነው ይሄን ሁሉ ነገር ያደረጉባት። ቡሩኬም ጥፋተኛ አይደለም። እኔ እውነቱን ስነግራችሁ ጥፋተኛነቱ ብዬ ሳስበው እንደ ጥፋተኛነት የሚቆጠረው እንደዚህ ያደረጉትን የሱን ፎቶ ለጥፈው ሀይሚን ስጦታ መልሽ ሲሏት ሲሰድቧት፣ በተለይ ይቺ ሰላም የምትባለዋ ልጅ ግለሰብ ከብሩኬ ጋር በውስጥ መስመር እንደምታወራ በራሷ ተናግራለች። በአካልም ከሀይሚ ጋር እንደተገናኘች ምናምን ነገር የታወቀ ነው። ይቺ ልጅ ወታ ስጦታ ትመልስ እያለኝ መሳደብ የጀመረችው መቼ ነው? ትናንትና ነው። ትክታክ ላይ ይሄንን የሚደረገውን ነገር ብሩኪ ሳያየ ቀርቶ ነው? ለምን እንደዛ ታረጋላችሁ? የእኔን ፎቶ ለጥፋችሁ

ጥሩ ነገር አሳልፈናል። ዛሬ መጋጨታችንን አትዩት። ለምን እንደዛ ታደርጋላችሁ? ነውር ነው አሁን እያደረጋችሁ እየተናገራችሁት ያለው ነገር ነውር ነው ብሎ ለምን ገስት ገብቶ ወይንም ኢንቦክስ ጠርቶ ለምን መልስ አልሰጠም? እንደዛ ሲፈጯት እኝክስ ያደርጓት ነው ያመሹት፣ ውዶች። ጠዋት ስነሳት ስልክ የተጨናንቋል፣ በእንትን በምንድን ነው በቮይስ በቪዲዮ ምናምን ነገር ሪከርድ እየተደረገ እኔ ቪዲዮ ያልሰራሁትኝ ከነሃይሚ የሆነ ነገር ሳይም ሲመጣ በእንደዚህ አይነት ዙሪያ አልሰራም ብዬ ነው አፌን ይዤ የተቀመጥኩትኝ። ይኸው ዛሬ መጣ፣ ስጦታ ይዛ መጣኝ ልትመልስ። ይቺ ልጅ ምን ታድርግ? ምን ታድርግ? ሀይሚ እንደውም ክብር ያላት ሰው ናት ሀይሚ ክብር ለሚገባው ሰው ክብር የምትሰጥ ሴት ናት። ነገር ግን እንደሷ የሚሆንላት እንደሷ በእሷ መንገድ የሚጓዝላት ሰው ነው ያጣ፣ የሚረዳ ሰው ነው ያጣችሁ። ማንንም ከማንንም ለምና አታቅም። ሀይሚ እኮ እኔ ሁለት መቶ ሺ ሶስት መቶ ሺ መቶ ሺ ስገባ አታክብሩልኝ የምትል እኮ አንበሳ ሴት ናት። አልፈልግም አታክብሩልኝ የምትል ሴት ናት። ለምን ይመስላችኋል ይሄንን ሲያደርጉ? ሳንቲም እንዳያወጡ ነው ለኬክ ለተለያየ ነገር። እነዚህ ልጆች አያችሁ፣ ልጅቷ ብልህ ናት፣ አርቆ አሳቢ ናት። ነገር ግን እኔ በጣም ነው ያዘንኩትኝ ማለት በዚ ደረጃ ቆሻሻ ነን ወይ? በዚ ደረጃ እኛ ወርደናል ወይ? የሰጥነውን ነገር መልሱ ማለት አይከብድም ወይ? በጣም ነው ያስጠላኝ። በጣምም ያዘንኩበት ቀን ነው ዛሬ ማለት ነው። ማለት ይቺ ልጅ ምንም አላደር ራሳቸው ናቸው የደረሱ ብሩኬና ሀይሚ። ከጣሏ ችግራቸውን መፍታት ያለባቸው እነማን ናቸው? ብሩኬና ሀይሚ ናቸው። እኛ ምን አገባን? በብሩኬና በሀይሚ መሀል እንደ ሀሳብ ይዘው ከመጡ ሀሳብ ልንሰጣቸው እንችላለን፣ ላነሱት ሀሳብ ነገር ግን ሀይሚ ትገንጠል፣ ትሰቀል፣ ትገደል የማለት ማንም ሰው መብት የለውም። ማንም ሰው መብት የለውም። ምንም አላደረገችም። ሶሻል ሚዲያ መታ ስለሰራች ነው። ማንም ሰው ይሰራል። ሶሻል ሚዲያ የአንድ አንድ የሀይሚ ብቻ አይደለም። ብዙ ሰዎች ናቸው የሚሰሩት። ሀይሚ ብቻ ስለተቆጣጠረችው ሶሻል ሚዲያውን መልካም ስራ ሰርታ እኮ ነው ሶሻል ሚዲያውን የተቆጣጠረችው እንጂ መጥፎ ብትሆን ኖሮ የሰው መውደድ እግዚአብሔር እንደዛ አይሰጣትም ነበረ። የሰው ሰው እግዚአብሔር ሲወዳቸው ሰው ነው የሚሰጣቸውና በጣም የሚወዷት እንዳሉ በጣም የሚጠሏት ሰዎች አሉ ለሀይሚ ማለት ነው። እና ነገሩን ሳንረዳ ሀይሚን ለመሳደብ ባንሮጥ ጥሩ ነው። የተፈጠረው ነገር ይሄ ነው ውዶች፣ እውነታው ማለት ነው። ዛሬ ከብሩኬ ጋር ሰጣ ገባ የገቡት፣ ሀይሚም እልህ እልህ የያዛት እንደዚህ እንደዚህ እንድትናገር ያደረጋትም አንዱ እኔ እንደተረዳሁት ብሩኬ የነዛን ሰዎች አፍ አላሳዘም ዝምን ያለው እየወጡ መልሽ ስጦታ በልተሻል ኪሱን አጥበሻል፣ ሳንቲውን በልተሻል እያሉ አፋቸውን ሲከፍቱባት ተው እንኳን አላለም ብሩኬ።